ማለት ቀለበት ምናምን መጀመሪያ የፋሚሊን ጉዳይ ሳጨርስ እኮ እኔ አሁን፣ ለኔ ይህን ቀለበት መቀበል ምን ትርጉም ያለውን ነገራቶች አይደምጠም። መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለህ። አሁን እኔ እኮ እያዘን ያለው ነው ያንተ ቀለበት የመስጠት ያለመስጠት ወይ ፕሮፕ የማድረግ ነገር አይደለም። መጀመሪያ ማድረግ ያለበት የፋሚሊ ነገር ነው። ኧረ እኔ መጀመሪያ እነሱ እነሱን ማሳመን አለብኝ። መጀመር እኮ ገባኝ እኮ እንይሄ በቃ እኮ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለ መስጠት ምናምን አይደለም። ወይ ደግሞ አንተ ይህን አታስበውን ብዬ እኮ አይደለም። እኔ አይደለሁም እኮ ያላመንኩስ እኔ አይደለሁም ቤተሰብ ነው። ስለዚህ እነሱን ደግሞ በቃ እነሱን መጀመሪያ ማሳመን ያለብኝ

ተቀብዬ ከዛ በኋላ እንድመልስል ነው። አሁን ምናምን እንዲ መልስል ያኔ ልብ የባሰ አይሰበር እና መጀመሪያ የእኔ ማሳመን ነው የሚቀርብ ቢሆን እንኳን ይዞ እንደዚህ እንደ ወጠጤ እንደ አበባ ሰተህ ቀለበት ሰተህ ምናምን ፕሮፖዝ አርገህ አይደለም። የኛ እንትን እንደዚህ አይደለም ታውቃለህ፣ የኛ ዲናችን እንደዚህ አይደለም። ሙት የሚለው በስነ ስርዓት መጀመሪያ ሽማግሌ ታልከን ምናምን ቤተሰብን አሳመነ ነው ከዛ በኋላ ወደ እነዚህ አይነት ነገሮች የምትሄደው እንጂ አሁን እሺ ብዬሽ ምንም ብቀበለ ይሄ ሀላል እንዳለ ነው ታውቀዋለህ። አረፍ መጀመሪያ ያን ነገሮችን ለማስተራት ያለብኝ እኔን ብቻዬን እግር ባይኖር መሄጃ። ሰላም ዐለይኩም ወረሕመቱላሂ ወበረካቱሁ። እድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ እኔ ደህና ነኝ። ሰላም ሰላም፣ ክርስቲያን ወገኖች እንዴት አላችሁ? እንግዲህ ጠፋ ብያለሁ ሰሞኑን በቪዲዮ ደዚህ መጥቼ አላውቅም ማለት ነው። እንግዲህ ሰሞኑን ድብርት ድበርብት ድብርት መካከል ነን እኛ። እንግዲህ ያው ፈኪ ስትጠፋ ይደብረናል አይደል? እንደኔ ከሆነ እንግዲህ ፈኪ ስትጠፋ ፈኪ የሆነ ነገር ስትሆን ምናምን በጣም ነው የሚደብረኝ። በእውነት ነው የምላችሁ በጣም ይደብረኛል ምናምንና ያው አንዳንድ ዝም ብዬ ከቲክቶክ እያመጣው ምናምን ነበረ ቪዲዮ ስለቄ የነበረው እንጂ እንደዚህ መጥቻ አላቅም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ኢሳም እና ኢክሩ በአዲስ ነገር መታው ነበረ፣ ደስ የሚል ነገር ነበር። እንግዲህ ኢሳም ብዙ ብዙ ነገር ብሏል ማለት ነው ኢክራም የማሳመን ችሎታ የለሽም እያላት ነበረ። እውነት ነው፣ አንዳንድ ጊዜ ኢክራም ወሬ አታቅም። ሳያት አሁን እዚህ በሚለቁት ቪዲዮ ሳያት፣ ኢክራም ትንሽ የወሬ ችግር አለባት እና የማሳመን ችግር አለብሽ፣ ጥፋት ካንቺ እያየሁብሽ ነው ብሏት ነበር። እንግዲህ እንዳያችሁት አበባ ሰጥቷት ነበረ፣ ቀለበትም ሰጥቷት ነበረ። ቀለበት እንግዲህ አባትሽ እሺ የውለታ እንትን ነው ያለባቸው ውለታ ይዟቸው ነው ምናምን እያላት ነበር። በነገራችን ላይ ማለት ነው ይሄ የኢክራም ባል ተብየው ኢክራምን የሚያገባው ሰውዬ እንደው የሚዲያ ሰው አይደለም። እንደ እስኪ ነገሩኝ ማለት ነው። የምታውቁ ካላችሁ የውስጥ የምታውቁ ካላችሁ እስኪ ሹክ በሉኝ። የሚዲያ ሰው አይደለም ወይ ኢክራም ኢሳምን በጣም ነው የምትወደዋትማ። አስተያየቷ ሁለ ነገሯ ሁሉ ምናምን በጣም ትወደዋለች፣ እጅግ በጣም ማለት ነው። ድራማ ነው ብዬ እንዳላምን አባትየው እንግዲህ ያንን ሲናገሩ ከሰማሁ ወደዚህ እንግዲህ እውነት እንደሆነ አረጋገጥኩ ማለት ነው። ግን ይሄ የኢክራም ባል ሚዲያ አትከታተልም ወይ? ሚዲያ አትከታተልም ወይ? ልቧ ኢሳም ጋር እንዳለ እያወክ ነው ወይ ልታገባት ያልከው ማለት ነው? በተረፈ ደግሞ እንግዲህ በእኔ እርግጠኛ ሳትሆኝ ይቀርተሽ ነው ወይ የማሳመን ችግር ያለብሽ? በነገራችን ላይ ለድምፄ በጣም ይቅርታ ማለት ነው። ጎንፋን ይዞኝ ዘግትግት አድርጎኝ ነበር ሰሞኑ። ዛሬ አልሐምዱሊላህ። በእኔ እርግጠኛ እንድትሆኝ ነው እንጂ ይሄ ባህሉም ሆነ እንትኑ በእኛ እንደማይፈቀድ አቃሉ ብሎ ነበረ። ቀለበት የሰጣት እንግዲህ ቀለበቱንም ጥላው ሂዳለች። ኢሳም እንግዲህ የራስን የምትለውን ነገር ኤክራም እንደዚህ ካመነች፣ አንተ የምትለውን ነገር ኤክራም ፈቃደኛ ከሆነች፣ አንተም የምትችለውን ነገር አድርግ ማለት ነው። ያው ኢሳም እንዳለው በኋላ ይቆጭሻል፣ የምትኖሪው አባትሽ ሳይሆኑ ሕይወትሽ ውስጥ አንቺ ነው ብሏል። አዎ እንግዲህ አንድ ሴት ልጅ መጀመሪያ ላይ ውሳኔ ላይ ከተሳሳተች ህይወቷ ሁሉ ይበላሻል ማለት ነው እና ኢክራም ቆም ብለሽ ሰቢ ላንቺ የሚበጅሽን እንጂ ለቤተሰብ ውለታ ያለበትን አይደለም መምረጥ ያለብሽ ማለት ነው። ልብሽ የፈቀደውን እንደማንም ብለሽ ቤተሰብን አሳምኝ። እንግዲህ ኢሳም ከዚህ በፊት ታስታውሱ ከሆነ አባይ ቲቪ ላይ ቀርቦ የዛሬ አስር አመት ነው የማገባው ብሎ ያቺን በተናገረበት ነው እንግዲህ ቤተሰብ ለትዳር አላማ የለውም ይሄ ምናምን ብለው እንትን ያሉት ማለት ነው። አላህ ደግሞ የዛሬ አስር አመት ነው የማገባው ብላችሁ ወስናችሁምም የምትፈልጉት ነገር አላማችሁ የዛሬ አስር አመት ከሆነ ማግባት ያንን የዛሬ አስር አመት ብላችሁ ያላችሁት የሆነ ነገር ማድረግ ፈልጋችሁ ሊሆን ይችላል። አላህ ግን አይቸግረውም እና በአመት ወይም ኧረ በሳምንት ካደረገላችሁ አላማችሁ ያቃላችሁ ሊቀየር ይችልና ወቅቱን ያረዘማችሁትን ልታቀርቡት ትችላላችሁ። የኢሳም መልስ እንደዛ ነው ማለት ነው። የምፈልገውን ነገር በቅርብ ስላገኝ ማግባት ደግሞ በቅርብ ወሰንኩኝ ነው። እንግዲህ አላህ አንድ ላይ ያድርጋችሁ። ቀለበቱንም ጥላ ሄዳለች፣ መጨረሻ ላይ እንደውም የተናገረችው አማርኛ ለእኔ ሳይሆን ይሄን ቀለበት ለፈኪ አድርግላት ብላ የሄደችው ማለት ነው። በተረፈ ደግሞ ማለት ነው መካከል ላይ ቪዲዮን አየሁኝ፣ አየሁ ሲባባሉ በጥፊ ተመታ ምናምን እያለች እያቾፈችበት ነበር፣ መቀናቱ ነው ወይ እያለሱም እያቾፈባት ነበር። ያ ፓርት ላይ እጅግ በጣም ደስ ብለኝ ነበር ማለት ነው። በነገራችን ላይ እኔ ብዙ ነገር ማውራት የምችለው ብዙ ነገር ትንምትስ ደስተኛ ስትሆኑን አይደል። እኔ ፈኪ በጣም ስለናፈቀችኝ ሙዴ ጥሩ አይደለም እላችኋለሁ። በተረፈ እወዳችኋለሁ። ኢሳምና ኢክራም እንግዲህ አንድ ያድርጋችሁ፣ በርቱ፣ ተበራቱ። ኢክራምም እንደማን ብለሽ ቤተሰብን ለማሳመን ሞክሪ ማለት ነው። በተረፈ እወዳችኋለሁ ሁላችሁንም። ለዚህ ለቤት አዲስ ከሆናችሁ ሰብስክራብሽን በማድረግ ቤተሰቢ ሆኑ።